የሚጀምሩ አብረን ነው የምንኖረው እንደሚታወቀው በጾም ወራት በሁሉም ነገር ከሥጋዊ ፍላጎታችን መታቀብ እንዳለብን አባቶች ያስተምረናል። ነገር ግን ከሥጋ ድካምና ከስንፍና የተነሳ አንዳንዴ አንዴ እንሳሳታለን። የእኔ ጥያቄ በዚህ የጾም ወራት ፈቃዳችንን መፈጸማችን ኃጢአት የሆነብን ይሁን የሚል ጥያቄ ነው። እንግዲህ ይሄ ጥያቄ አንድ ሰዎች አይደለም፣ ተደጋጋሚ ሲሆን ነው። ብዙ ጥያቄዎች ሲሆኑ፣ አይ ይሄ ጥያቄ ሊመለስ ያስፈልጋል። የብዙ ሰዎች ከሆነ የብዙ ሰው ጥያቄ ነው ማለት ነው። ስለዚህ ደግሞ ሁለቱም መምህራን ቀሳውስትም ስለሆኑ የበለጠ እነሱ ሊመልሱ ነው ማለት ይችላሉ ብዬ ስላሰብኩ ነው። ወደ መጋቢያ ይበል፣ መልካም እንዲህ አይነት ጥያቄ በዚህ በቆሮንቶስ ክርስቲያኖች ይነሳ እንደነበረ በመጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ ሰባት ላይ ስናነብ በመሶዎችን በትዳር ዙሪያ ለሚነሱ ጥያቄዎች በአጠቃላይ ማለት ነው እናገኛለን። በዚህ በኮሮንቶስ ምዕራፍ ሰባት ላይ ጌታ ማንም ቅዱስ ጳውሎስ ስለ ጻፋችሁልኝስ ነገር ብሎ የሚሰጠው ምላሽ አለ። የተጻፈለት ጥያቄ ነበረ። እንደናንተ ጽፋችሁ እዚህ ለአባታችሁ እንዳቀረባችሁ ጽፈው ለቅዱስ ጳውሎስ ያቀረቡ ምመና እንደነበሩ መጀመሪያ ስለ ጻፋችሁ ልኝ ብሎ ሐዋርያዊ መሰክር ና ከዛ በኋላ መልስ እየሰጠ ያስረዳን ነገር አለ ማለት ነው። ጀመርኛ እዚህ ስርዓት ሰሪዎች አለ አይደለም። ስርዓት በነቢያት በሐዋርያት አድሮ እግዚአብሔር መንፈስ ቅዱስ እና እዛ ላይ እሱ ሲገልጽ አንደኛው የጻፉለት የነበረ አሁን በክርስትና ሽፋንነት ንጽሕና ጠብቀን ከሴት ርቀን ድርጎ ነው የሚሻለን የሚል በስሜታዊነት የተነሳሳ ሐሳብ ያላቸው ሰዎች ነበሩ። እና ያለምንም ሐሳብ ያለምንም ጭንቀት ልጄ ውላጄ ጨርቄ ማቄ ሳይሆን ለመኖር በጣም ጥሩ ነው ብለው በትክክል አቅደው እንደ ሐዋርያት መስዋዕትነት ለመክፈል ለሌላ አገልግሎት ለመንፈሳዊ አገልግሎት ሙሉ ጊዜ ለመስጠት ለማሰብም አይደለም። ከውስጡ ሌላም ነገር አለበት ከጀርባ ማለት ነው እና ሊያሰው ሰዎች አሉ። ሌሎችም ጥያቄዎች አሉ። በተከታታይ ያላገቡ ሰዎች የሚጠይቋቸው አሉ። ያገቡ ሰዎች የሚጠይቋቸው አሉ። የተለያየ እምነት ሁነው በክርስትና ያሉና ከክርስትና ውጭ ያሉ ሰዎች ሁነው ደግሞ የሚኖሩ ሰዎች ጥያቄ ያላቸው እዛ ውስጥ የተመለሰ ነው ይሄ እና ለእነዚህ ሁሉ አንድ በአንድ መልስ የሰጠበት አንደኛ ቆሮንቶስ ምዕራፍ ሰባትም ገብተን በሰከነ መንፈስ አባቶቻችንም ያሰፈሩትን አንድምታ ጭምር ደግሞ እያየን ብናነብ በጣም ጠቃሚ የሆነ ነገር እንረዳለን፣ እናገኛለን፣ እንማረግበታለን እና እዛ ውስጥ ካለው ስለጻፋችሁ ነገር ለሰው እንግዲህ ሰው ሁሉ እንደኔ ቢሆን መልካም ነው አለ። ንጽህ ጠብቆ ከሴት ርቆ፣ ሴት ከሆነች ንጽህ ጠብቃ ከወንድ ርቃ፣ መራቅ በጣም አስፈላጊነት አለ ማለት። ተጠራርቦ እሳትና መሆን ስለሚመጣ ዝሙት ስለሚፈጸም በዚህ መልክ ራሱን ገዝቶ መኖር የሚችል ሰው ካለ በጣም ደስ ይላል። ደስ ይላል ደስ ይለኛል። ሁሉም ሰው እንደኔ ቢሆን ብሎ ነው የሚለው። እንደኔ የሚለው እሱ ራሱ በዚህ መንገድ የሚኖር ስለሆነ ንጽህናውን ጠብቆ፣ ቅድስናውን ጠብቆ፣ ድንግልናውን ጠብቆ ከመንፈሳዊ አገልግሎት ከሐዋርያዊ አገልግሎት ውጭ ሌላም ያስቡበት ነገር በሀሳቡን ደረጃ ውስጡ ላይ እንዳይገባበት ወስኖ በዚህ መልክ የሚኖር ሰው ስለነበረ እንዲህ ቢሆን ደስታውን አልችለው ማለት ይሄኛው፣ ማንም ሰው የሚፈልገው ነው ማለት ሁሉ ሰው ሰው እንደሱ እንዲሆን ያስባል። በደረጃው ማለት ነው። ከደስታው ልጅ ሲያስበው ደግሞ ዋናው ትልቁን ነው፣ አስፈላጊው ነው። ግን አለ ስለ ዝሙት ጠንቅ፣ ለእያንዳንዱ የራሱ ሚስት ትኖረው። ስለምንጠንቅ ለእያንዳንዱ የራሱ ሚስት ትኖረው፣ ለእያንዳንዲቱ የራሷ ባል ይኑራት። ባል ለሚስቱ የሚገባውን ያድርግላት፣ ሚስትን ለባሏ የሚገባውን ታድርግላት። ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን የሚስቱ ነው። ሚስትን በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባሏ ነው። አሁን እዚህ ላይ በባል አካል ሚስት ስልጣን ኑራት እንድታዝዝ፣ ባልን በሚስት አካል ስልጣን ኑሮት እንዲያዝዝ እግዚአብሔር መወሰኑን በመንፈስ ቅዱስ ተመቆ ይነግረናል። ያ ማለት ነው ከዚህ በኋላ ከጋብቻ በኋላ የግል አካል የለም፣ የግል ገንዘብ የለም፣ የግል ኑሮ የለም፣ የግል ፈቃድ የለም። የጋራ አካል የጋራ ህይወት፣ የጋራ ኑሮ፣ የጋራ ፈቃድ ነው የሚሆነው። የጋራ ስልጣን ነው የሚኖራቸው እኩል የሆነ እዚህ ላይ ያለው በዚህ መልክ አስተካክሮ ያስቀምጥና የሚገባውን ድርሻ ከአሳየ በኋላ ድርሻ ይባላል ይሄ ከዛ በኋላ እንደገና በበዓል ምክንያት አሁን በጾሙ ምክንያት እንበለው በበዓልም ምክንያት ባል ሚስትን ስትከለክል በሌላ ምክንያት ሊሆን ይችላል ምክንያቱ ዘርፈ ብዙ ነው። ሚስትን ባል ሲከለክል ሌላ ግጭት እየተፈጠረባቸው የነበሩ ሰዎችን የጻፉት ነገር ስለነበረ እዛ ላይ ያስቀመጠልን። ባል ባልና ሚስት ለጸሎት ለመትጋት ለአምልኮት እግዚአብሔርን ለማምለክ በጋራ በህብረታዊ አምልኮት ንበል፣ ቤተ እግዚአብሔር መጥተን በህብረት ነው የምናመልከው። መስዋዕተ ሰዓት አለ፣ መስዋዕተ እጣን አለ፣ መስዋዕተ ቁርባን አለ። ይሄ በምርዓት ባለበት አጥ ጻድቅ። ዘመድ ዘመድባይ የሚባል መለያየት ሳይኖር ኃጥኡም ኃጢያቱ ተሸፍኖለት ጻድቁም ጽድቁ ተሰውሮለት ሁለቱም እንዲጠቀሙ እግዚአብሔር ሁሉንም ሸፍኖላቸው አንድ ላይ ሆነው እንዲጸልዩ በጣርቃኑ ጸሎት የኃጥኡ ኃጢያት እንዲሰረይ፣ በኃጥኡ የኃጢያት ስርየት ደግሞ የጣርቃኑ ክብር እንዲበዛ እግዚአብሔር አንድ ላይ አድርጎ በአንዲት በረት በአንዲት ጉራኤ የሰበሰበበት ቦታ ላይ ሆኖ የሚጸለይ ጸሎት ትልቅ መስዋዕት ነው። እዛ ውስጥ ጸሎት ለማድረግ የልጅ ንጹህ መጠበቅ ያስፈልጋል። ቅዱስ መጽሐፍ ላይ ለሙሴ እግዚአብሔር ትእዛዝ ሲሰጠው ወደ ሲና ተራራ ህዝቡ እንዲመጡ ኦሪት ዘጸአት ምዕራፍ 19 ላይ መመሪያ ሲሰጠው፣ ራሳቸውን እንዲያነጹ እንዲቀድሱ ትእዛዝ ሰጣቸዋል። ሙሴ ያው መጋረጃ ውስጥ የሚገባበት ፈቃድ አለው። አሮን ተራራ ድረስ መውጣት ይችላል። ሰባ ሊቃናት ማእከለ ደብር ማለት ከተራራው ወገብ መሀል ላይ ይቆማሉ። ህዝቡ ደግሞ ከእግረደብ ወደሙ ድልደላው ቦታው ይህ ነው። ይህንን አልፈው ህዝቡ ወደ ሰባ ሊቃናት እንውጣ ቢሉ ሰባ ሊቃናት ደግሞ ለምን እኛ እዚህ ብቻ እንሆናለን አሮን ወደ ወጣበት ስለምን አንወጣም ብለው ወደ አሮን ቦታ እንዳይወጡ፣ አሮንም ሙሴ ውስጥ ከገባ ለምስን ያልገባም ብሎ አሮን ደግሞ ሙሴ ወዳለበት ውስጥ እንዳይገባ አስጠንቅቃቸው ብሎ ያስጠነቅጣል። ስርዓታት ማለት ይህ ነው እና በእንደዚህ አይነት ሁኔታ ወደ እግዚአብሔር ቤት ሲመጣ ሰው ጥንቃቄ አድርጎ ከሌላ ውስጥ የሚቆረቁረው ነገር ወደ እግዚአብሔር ለመቅረብ እንግዲህ ቅድስና ይባላል። ይሄና ይህንን ለማግኘት ሁልጊዜ እንዲተዳ እግዚአብሔር እዛ ስራ ሰጥቷል ማለት ነው። በዚህ ለጸሎት ለመስዳት ካልሆነ በቀል እንዳይለያዩ በሰበብ አስባብ እንዳይለያዩ የብና የሰይጣንን መንገድ እያ አንስተውም እሱን ከሰራተኛ ከገረድ ከደንገጡር ሊጥለው ይችላል፣ በዝሙት እሷን ደግሞ መርራት ከዘበኛ ከጎረቤት እዛ ላይ ሊጥላት ይችላል። እሱ በሌላ ኃጢአት እንዳይወድቅ በዝሙት እንዳይወድቅ፣ እሷን በዝሙት እንዳትወድቅ፣ እንዳይለያዩ ሁለቱ ተመካከረ ከፈቃደ ስጋ ፈቃደ ነብስ የበለጠ ይጠቅመናል፣ ከተድላ ስጋ ተድላ ነብስ የበለጠ ይጠቅመናል እና በፈቃደ ነብስ ማለት የልባዊት ነብስ ፈቃድ እና የደማዊት ነብስ ፈቃድ ይለያያል። የደማዊት ነብስ ፈቃድ እንስሳዊ ነው፣ ስሜት ነው፣ ይታወቃል የነባቢት ነፍስ ፈቃድ ደግሞ ስሜት አይደለም፣ ህይወት ነው፣ እውቀት ነው። ምርአት ያለው ነገር አለ በዛ ውስጥና በነብስ ፈቃድ ብንመራ መልካም ነው ብሎ ሁለቱም ተስማምተው ሁለቱም በተስማሙበት ሰዓት፣ በዚህ ጊዜ ጾርም ይጠፋላቸዋል። አብረው ተኝተው እንኳ ምንም ነገር አይታሰባቸውም። በዚህ ሁኔታ ሆነው ካልሆነ በቀር ተለያይተው እንዳይኖሩ የሚል መመሪያ ያስቀምጣል ማለት ነው። ለሌሎቱ በዚህ አጋጣሚ አያይዛችሁ ብታነኩት ምንፈልገው ከዚያ ጋራ ተያይዘው ከትዳር ጋር ተያይዘው ለሚነሱ ነገሮች ምናልባት በአጋጣሚ ያላመነች ሚስት አግብቶ ያለ ሰው ካለ፣ ያላመነ ባል አግብታ ያለች ሴት ካለች፣ እነዚህ በዚህ መልክ ያሉ ሰዎች አብሮ ሊኖር እየፈለገ ያ ያመነው ያላመነው ባል ያችን ያላመነች ሴት ካመነው ሰው ጋር አብራ ልትኖር እየፈለገች አይ ካላመንሽ ብሎ በእምነት ሽፋንነት እንዳያባርር ትዕግሥት ኑሮ በፍቅር እንዲማርግ በሃይማኖት የሚቀደሱበትን መንገድ እንዲያመቻች እንዲያስተምር የሚችለውን ጥረት ሁሉ አድርጎ እንዲማርክ ምክር ይሰጣል ማለት ነው። ይህ እንግዲህ ስለጋብቻ ለተነሱ ጥያቄዎች በሙሉ መልስ የተሰጠበት ነው። ከዚህ ተነስተን ፍትሐ ነገሥቱም ላይ የተቀመጠ በእውነት በንስሐ አባት ሳንጠቀም የቀሩ ብዙዎች አለን። ሰውየው አቅሙ ይታወቃል። ወጣትነት አለ። እሳታዊ እድሜ ክልል ያሉ ባልና ሚስት የአሁኑ ጦር የተጋቡ በላ አካባቢ በዚያ ሳምንት የተጋቡ ይኖራሉ። የንስሓ አባት ትልቁ ሽክር፣ ዋናው ትልቁ ሸክም ይሄ ነው እና ይህ ሰውዬ ይችላል አይችልም ይመዝናል። በንስሓ አባት ደረጃ ምክክር ይደረግ እና አቅም ከፈቀደለት መርታ፣ ካልሆነ ግን አርብና ሮብ የጌታ ጾም እና ሰሙነ ሕማማት እየተባሉ በደረጃ እያደገ የሚመጣበት ትምህርት ነው የሚሰጠው ማለት ነው። እንደ አጠቃላይ ግን አጽዋማት፣ በዓላት እንዲጠበቁ ቤተክርስቲያን ታስተምራለች። ከዛው ጫቅሚያ ነሰሲኖ ተነሳጣት ችግሩ ሊፈታለት ንስሐባት የሚለው አባት ሙሉ ስልጣን ተሰጥቶት በአንድ ንስሐሪፍ ላይ የሚወስደው ውሳኔ በምድር የፈታው በሰናዊ የተፈታ ይሆናል፣ በምድር የወሰንከው ውሳኔ በሰናዊ ይጸድቃል ተብሎ ለጴጥሮስ የተሰጠውን መሰረት አድርጎ፣ ቅዱሳት መጻሕፍትን መሰረት አድርጎ፣ የአበውን ስርዓት መሰረት አድርጎ ብይን እንዲሰጥ የሰውየውን አቅም ለክቶ የሚሰጠው ብይን እንደሚጸድቅለት ታነገስት አንቀጽ አራት ላይ ያስተምረናል ማለት ነው። በቀረው የሌታ ደግሞ የጎደለውን ሞልተው ይመልሳል። በእኔ በኩል ያለን ደ ከፈ ተጠበቀለን የሚደንቅ መልስ ነው። መጀመሪያ መሰረት የደመች መጽሐፍ ቅዱስን ነው። ቤተክርስቲያኖችንም ይንን ነው። አሁን ሌሎች ሌሎች መጀመሪያ መጽሐፍ ቅዱስ ነው። ፍትሐ ነገሥት የምንበል ሌላው የምንበል መጽሐፍ ቅዱስን መሰረት ያደረገ ነው፣ ቤተ ክርስቲያን የምትቀበለው እና ቅዱስ ጳውሎስ ምን ይላል፣ በጋብቻ በትዳር ዙሪያ እንዴት ነው ባለትዳሮች መኖር አለባቸው፣ ትዳራቸውን ከዛ በኋላ ደግሞ ወደ ስራ ሲመጣ በጾም ወቅት በሌሎች መሰረታዊ ሆ ወደ ቤተ ክርስቲያን መጣት ባለባቸው ሰዓት እንዴት መኖር እንዳለባቸው በደንብ ነው ጠንቅቀው ያስረዱን የነገሩን በተለይ ጋብቻቸው ላይ ጥንቃቄ ማድረግ እንደሚገባ ከዛ ደግሞ የእግዚአብሔርን ቃል መሰረት አድርገው መሰናቸውን ጠብቀው ከዚህም ደግሞ የንስሐ አባታቸው ጋር በቅርብ ሆኖ እየተመካከሩ መሄድ እንዳለባቸው ባጭሩ አስቀምጠዋል። መጋባ ያላፍተ ነው ወሲ ላልበ በጣም ጥሩ እጅግ በጣም ጥሩ መልስ ነው የሜታ ዮሐንስ የሰጡት ገብረ ዮሐንስ ምንድነው ቅድም ነግሬያቸዋለሁ። ቤተክርስቲያን ባ ሰዎች ከሆኑ የቱንም ያህል ቢበዙ ቃሉ አንድ ነው። ምክንያቱም ከተማሩት እንጂ ከተረዱት መረዳት ከራስተመሳክሽነትም ስለሚሆን ነው። መምህራን ካስረዱን ነገር ነው የምንመልሰው፣ እና ኔታ ምዕራፍ አንፃ ሃያ አራትን የካህናትን ስልጣን አስተው ነግረውናል። ሴትዮ የዚህ ደግሞ ብርድ ልብሱን አሸክመው አንሶላውን ለብሳ ትተኛለች ማለት መሀል ላይ ያለው ድንበር የሚሆነው አንሶላ ነው ማለት ነው። የሰማችሁ አይደል? ምናልባት ሴትየዋ ቤቱ በዚህ በገጠሩ ቋንቋ ግግን በላዊታች ምንድን ነው መደል ላይ ወይም ደግሞ ሳሎን ላይ ሰውየው ምኝታጌት ከሆነ ሴትየዋ ቤቱ ከዘበኛው ጋራ ሰውየው ደግሞ ከቤት ሰራተኛ ዊቱ ጋር እንዳይንጎዳጎዱ ነው ይሄ እንዳይንጎዳጎዱ አንድ ላይ ባልጋ መተኛት አለባቸው ነው ነገር ግን የእነዚህ ሁሉ ዳኛ ዳኛው ማን ነው? ነፍስ አባት እየሆነው ነፍስ አባት የሆነው ሀምሳ አምስቱን ቀን እንጨርሰዋለን አንጨርሰውም፣ እንችለዋለን አንችለውም የሚለውን ነገር እንችለዋለን ካል አንችለውም፣ እግዚአብሔር ያስችለናል ካል ግን እንችለዋለን። ማን ያስችለናል ካል በቃ ሳብ፣ እኔ እችለዋለሁ አደርገዋለሁ ካል አይችለውም ካያደርገ፣ አያደርገውም። አሁን ሰው የሆነ ነገር ሲነሳበት ረዥም ጊዜ መጾም ይፈልጋል። መውደቅ መነሳት ይፈልጋል መስገድ ይፈልጋል። እንደዛ አይደለም እኮ ዝም ብለህ አንተ አስችለኝ የሚለው ቃል ራሱ በአንተ አስችለኝ አጭሯን ህይወት ቃል አቡነ ዘበሰማያት ጸልዩ አንተ አስችለኝ ባክን፣ ያቀን የለኝም እንደው ዝም ብለን እኛ እናደርገዋለን የሚል ነገር አስፈላጊ አይደለም። ሌላ ማረጋገጫ ልሰጣችሁ። ማረጋገጫ የምሰጣችሁ ነገር ይህንን በጾም ሰዓት የግብረ ስጋ ግንኙነት የፈጸማችሁ ባለትዳሮች የግብረ ስጋ ግንኙነቱን ከፈጸማችሁ በኋላ ልቦናችሁ ላይ የሚጎረብት ነገር አለ? የሚጎረብት ነገር የለም? የሚጎረብት ነገር ካለ ስህተት ነው። የሚጎረብ ማንም የማይጎረብጥ የለም። እርግጠኛ ይጎረብጣ ይሰሰታ። ያ ምን ማለት ነው? የህሊናው ዳኝነት ራሱ እንዴት ልጹም ሰዓት እንዲያደርጋለሁ እያለ ይወቅሰዋል ማለት ነው። አሁን አንድ ሰው የሰው ገንዘብ ትክክ ያደረግ ቢሰርቅ ህሊናው ይወቅሳል። ገንዘቡን ወስዶ ሊሆናኝ ህሊና ምን ይላል? የሰው ገንዘብ እንዴት አመሳለፍ እንዴት የሰው ገንዘብ ብሎ ህሊና ይወቅሳል። ስለዚህ ሰውየው ምን አድርጓል ማለት ነው በዋል ት በግዋል እና የኔታ እንዳሉት የነፍስ አባቶች ስራ ይ የነፍስ አባቶች ስራ። በነገራችን ላይ ይህ ብቻ አይደለም። ለምሳሌ ያህል ወንዱ ጠንከር ብሎ ሴቷ ደከም ብትል፣ ሴቷ ደከም ብላ ወንድየው ጠንከር ቢልና በግብረስጋ ግንኙነት መግባባት ቢያቀት ዳኝነቱን የሚሰጠው ነፍስ አባት ይሆናል።

ነፍስ አባቱ ይመክራል። ምንድን ነው የሚመክረው? ደከም ያለውን ሰውዬ በምግብ አገዝ ማድረግ፣ ጠንከር ያለውን ሰው ደግሞ በጾም አገዝ ማድረግ፣ በጸሎት አገዝ ማድረግ፣ ምግቡን ቀነስ ሲያደርግ ያኔ ይስተካከላል ማለት ነው። እንደው በዚህ በያዕቆብ አንድ አስራ ዘጠኝ ላይ ያለው ነገር እንዳላበዛ እንጂ ቅዱስ መቃርስ መቃሪ ስል ቅዱስ መቃሪ እና የሰውዬ ከባት ያነሳ ነው የሚባለው እውነቱን ለመናገር አዚአትን የሚሸሽኝ ትልቅ አባት ነበረና ይህ አባትም መቃርዮስ እንዳምላ ከሆነው የተባለገ የተመሰከረለት ነው ይህ አባትም ምንድነው ያደረገው ካላችሁ የሥጋ ስራ ጥሎን ነው እኮ ተሳሰተን ነው ሲሉት ምን አለ ውለህ ብላ ወንጌል ዮሐንስ መዝሙረ ዳዊት ሰማችሁ አይደል ውለህ ብላ ምግብ አታማርጥ ወንጌል ዮሐንስ መዝሙረ ዳዊት አለ። ጸሎት አደረገለትና እሸኝ ይላል። ከዛ በኋላ እነዛ ሰዎች እንደዚህ አይነት ፍትት አልመጣባቸው። እነዚህ የሚዋጉን ጦሮች በጾርንም ሰዓት የሚዋጉን በፍስክም ሰዓት የሚዋጉን ጾር ነው የሚባለው ጦሮች ምንድን ናቸው ከተባለ ከምቾቶቻችን የሚመነጩ ናቸው፣ የሚመነጩ ናቸው። አብይ ጾም ለምሳሌ አንድ ጊዜ የምንበላበት ጾም ነው። ስንት ጊዜ የምንበላበት ጾም? ጾሙ አስራ አንድ ሰዓት ድረስ ነው የማይቆርቡ ሰዎች ቅዳሴው ዘጠኝ ሰዓት እንዴት መጣ? ለምን መጣ? እሱን አሁን መልስ መስጠት አልከብደኝም። አስራ አንድ ሰዓት ነው ጾሙ። ጾም አልተሻሻለም። አስራ አንድ ሰዓት ነው ያብይ ጾም ሙሉ ጾም። የመጀመሪያው እንደውም የዘወረደው ጾም እስከ አስራ አራት ሰዓት ነው የሚጾመው። የያችን ያዊቱ የሆሳይና ጾም ደግሞ ወይም ህማማት ጾም ደግሞ እስከ የሰርቅ ኮከብ ማለት ነው። አሁን ኮከብ ለምን አይታየኝም? አይታየኝ በሰማይ ላይ ከዋክብቱ አንድ ሁለት ሶስት ተብለው እስኪታዩ ድረስ ተብሎ ነው። ታነገስቱ ላይ የተቀመጠው የሚጾመው እስከዛ ድረስ ነው፣ ጾሙን የምንጾመው ማለት ነው። አንድ አባት እኔ ብዙ ካህናት የሌሉበት አካባቢ በወንጌል አገልግሎት እንጂ ነበር፣ አካባቢውን አልነገራቸውም እና ሊቀባባሱ እኔ ዲያቆንኛ፣ እኔ ያው አቡነ ቀሲስም ስለሌላቸው እንደ አቡነ ቀሲስ በትረ ሙሴያቸውን የምንይዘው እኛ ነው እና ያው

ያለው ያሰማለን። ያለው ያሰማለን። አምላካችን እግዚአብሔር በጸጋ ወደ